ተመልሰንል፣ ተመልካቾቻችን በሁለተኛነት የምናነሳው ጉዳይ የተፈናቃዮችን የተመለከተ ጉዳይ ነው። የኢትዮጵያ ዜና አገልግሎት የሰራውን ዜና መነሻ እናደርጋለን። የፌዴራል መንግስት ወደ ቀያችን እንደምንመለስ ተደጋጋሚ ጥረት ቢያደርግም የቀድሞው ሕወሓት እንቅፋት ሆኖብናል ሲሉ የሽረ እንደስላሴ ተፈናቃዮች ናቸው ለኢትዮጵያ ዜና አገልግሎት ይህንን ቅሬታ ያቀረቡት። ይህንን መነሻ ያደረገ ውይይት ነው የምናደርገው። እንግዲህ በዚህ ሀሳብ ውስጥ በርከት ያለ የታመቀ ሀሳብ እንዳለ ይታወቃል። እንግዲህ የፕሬቶሪያው የሰላም ስምምነት ሶስት ዓመት አስቆጥሯል። ላለፉት ሶስት ዓመታት እና ከዛም አስቀድሞ በጦርነቱ ምክንያት ተፈናቅለው በተለያዩ ቦታዎች ላይ ተጠልለው የሚገኙ ዜጎች ወደ ቀያቸው እስካሁን ድረስ አልተመለሱም። ለዚህ እንግዲህ በዋነኛነት በምክንያትነት የሚጠቀሰው ሕወሓት ነው። እነሱም ይህንን ነገር በግልጽ አንስተውታል እና እንደው አቋሙን ያሳወቀው ሕወሓት እንግዲህ በግልጽ አስቀምጧል አቋሙን፣ መጀመሪያ የኔ ሕልውና ሳይረጋገጥ ታጣቂዎችን አልመልስም በሚል በተደጋጋሚ በተለያዩ ንግግሮች ውስጥ በመሪዎቹ በኩል ሲናገር እናደምጣለን እና የመደራደሪያ አቅም አድርጎ እነዚህን ተፈናቃዮች ለመጠቀም እየሄደበት ያለው ይህ የሕወሓት አካሄድ እንዴት ትመለከቸዋለሽ? ደጋግሞ ከሚያሳውቀው አሁን ካነሳሁት ነጥብ እንጀምር። እንደ አቋም አሁን ላይ እያንጸባረቀ ያለው የተፈናቃዮችን ጉዳይ የፖለቲካ መሳሪያ አድርጎ የመጠቀሙን ጉዳይ በአቋም ደረጃ ሁሉ እያንጸባረቀው ስለሆነ ማለት ነው። ድርጅት ሳትድን ተፈናቃይ መመለስ የሚባል ነገር የለም በሚል የሚስተጋባው ከነዚህ በሕወሓት ጽንፈኛ ቡድን አመራሮች የሚሰማ ተደጋጋሚ የተወሰነ ቡድኖች የሚሰሙ ንግግሮች ናቸው። እነኚህ እዚህ ንግግር ውስጥ የምናገኘው አንድ ነገር ነው ከህዝብ ጥቅም ጋር የሚዛመድ እሳቤ ህወሓት የሚባለው አሁን በዚህ በኦልሞስት ሽብር በሚባል አይነት እንቅስቃሴ ውስጥ በሚሳተፍ ቡድን ውስጥ በህሳቤ ደረጃ አለመኖሩን ወይም ደግሞ ቅድሚያ የሚሰጠው ተግባርም አለመሆኑን ከህዝብ ፍላጎትና ጥቅም ጋር የሚባል የድርጅታዊ ድርጅት ብሎ ስለሚጠራው እራሱን ድርጅታዊ አስተሳሰብ እንደሌለው በዚህ ሰዓት የሚያሳይ ነው። ምክንያቱም መፈናቀል ማለት እንግዲህ በጣም ብዙ ማህበራዊ ቀውሶችን አያይዞ የሚያመጣ ጉዳይ እንደሆነ እናውቃለን። እነዚህ ተፈናቃዮች ከጦርነቱ ጀምሮ መመለስ ከነበረባቸው በፕሪቶሪያ ስምምነት መሰረት እንዲመለሱ ከተደረገበት ጊዜ ጀምሮ ወይም ስምምነት ላይ ከተደረሰበት ጊዜ ጀምሮ ብንቆጥሮ እንኳን ለሶስት አመት መመለስ ከነበረባቸው ጊዜ ዘግይተዋል። ይሄ የሆነው ደግሞ በህወሓት እንቢተኝነት ነው። ህወሓት አስቀድሞ እናስታውስ እንደነበረ እንግዲህ ታስክ ፎርስ ተቋቁመው በዲዲአሩም እንደዚሁም ደግሞ በአይዲፒም በኩል ያሉ ስራዎች በስምምነቱ መሰረት እንዲተገበሩ የነበረው እንቅስቃሴ ነበረ። ይህንን መሀል ላይ ነው ያስቆመው። እንደምናስተውሰው ከእንግዲህ በርካታ የሚባሉ ከኤርትራና በተለይ ከአማራ ክልል አዋሳኝ ቦታዎች የተፈናቀሉ ወደ አንድ ሚሊዮን የሚጠጉ ተፈናቃዮች እንዳሉ ነው የተለያዩ ቁጥሮች ሲጠቁሙ የነበረው ከዛ ውስጥ በዛ እንቅስቃሴ መሰረት ከስምምነቱ በኋላ እንዲመለሱ የተደረገበት እንቅስቃሴ ነበረ። አሁን ላይ ግን በርከት ያለ ቁጥር እንደሚቀር ነው የሚነሳው። ይሄንን መሀል ላይ ነው ያስቆመው። ካርድ እንዳለቀበት ወይም ደግሞ ካርድ እንደማይኖረው ከዛ በኋላ በአሰበ ሰዓት ይመስለኛል ይሄንን እንቅስቃሴ ወደ ማወክ የመጣው ወይም ደግሞ ቀደም ሲል ያነሳ ነውን አቋሙን ወደ ማንጸባረቅ የመጣው ድርጅቱ ህጋዊ አካሄዶችን መከተል ስላልፈለገ ብቻ እንግዲህ ከህጋዊ ሁኔታዎች እንዲገለል የተደረገበት ሁኔታ አለ ወይም ደግሞ በፕሪቶሪያ ስምምነት መሰረት ምክንያቱም ያን ቡድንና ከጦርነቱ በኋላ እዚህ ያለውን ህጋዊ የፌዴራል መዋቅር የሚያገናኘው የነበረው የፕሪቶሪያ ስምምነት ብቻ ነበረ ብቸኛ ህጋዊ ውል ህጋዊ መሰረት የነበረው ስለዚህ ለዚህ ህጋዊ ስምምነት ደግሞ ያሳየው እሺባይነት ያሳየው

ነው መታዘዝ በገባው ቃል መሰረት ስላልነበረ ያንን የማድረግም ፍላጎት ስለነበረው ያንን አሻግሮ ስላየ ይመስለኛል። ምክንያቱም እንግዲህ ህወሓት መደበኛው የሚባለው የዜጎችን ሰላም የሚያስከብረው፣ የዜጎችን ኢኮኖሚያዊ ጠቀሜታ የሚያስከብረው፣ የሀገርን ሉዓላዊነት የሚያከብረው በሀገር ላይ ስጋት የማይደቅ ነው አይነት መደበኛ የሚባለው የፖለቲካ እንቅስቃሴ እምብዛም የማይመቸው ስለመሆኑ ብዙ ማሳያዎችን መጥቀስ እንችላለን። ስለዚህ ወደዛ እሳቤው መመለስ ባሻው ሰዓት እንግዲህ በግልጽ የስምምነቱን መርሆች መጣስ ወደሚጀምርባቸው እንቅስቃሴዎች ገብቷል። ከዚህ እንቅስቃሴዎቹ መካከልም ደግሞ ተፈናቃዮችን እንደ ፖለቲካ መሳሪያ፣ እንደ ፖለቲካ መደራደሪያ ለመያዝ የሞከረበት ነው። ስለዚህም በዚህ ውስጥ ተፈናቃዮች በጣም በርካታ የሚባል ችግሮችን አይተዋል። ምን ላይ ናቸው የሚለው እንግዲህ የሚታወቅ ነው። ከማህበራዊ ጉዳዮች ተስተጓግሏል። እየተማሩ አይደለም፣ ልጆቻቸው ትምህርት ቤት እየሄዱ አይደለም፣ በቂ የሚባል ሕክምናን እያገኙ አይደለም። ዜጎች ከነበሩበት የአምራችነት ሁኔታቸው ነው እንግዲህ በጦርነት ምክንያት ከአካባቢያቸው ተፈናቅለዋል ስንል አምራችነታቸው ተገድቷል ማለት ነው። ስለዚህ ወደ አምራች ወደሚሆኑበት ሁኔታ እንዲመለሱ አለማድረግ ማለት ነው። ይሄ ደግሞ በዘላቂነት ጥገኛ ሆነው እንዲቀሩ የሆነበት ነው። ምክንያቱም አምስት ዓመት በጣም ረጅም ጊዜ ነው። ይሄንን ነው የጊዜውን እየቆጠረ የሚሄደው የዜጎችን ጥገኛ ሆነው እንዲቀሩ ያለውን ደግሞ መደበኛ ከሚባሉት እና ወሳኝ ከሚባሉ ማህበራዊ ግልጋሎቶች ርቀው እንዲቀሩ የማድረግ ስራ ነው የሆነው። ይሄ አጠቃላይ ደግሞ ተፈናቃዮችን አለመመለስና ሕወሓት ተፈናቃዮችን ለፖለቲካ አላማ መጠቀሙ የትግራይን ፖለቲካ ዳግም ወደ ቀውስ እና ወደ ውጥረት ነው የመለሰው ማለት ነው። ይሄ ውጥረት አሁን ላይ እነዚህ የሕወሓት ጽንፈኞች ጥቂት ቡድኖች እያስተጋቡት ያሉት እየተንቀሳቀሱበት ያለው ከኢትዮጵያ ጋር ጠላት ሆነው ከሚፈረጁ አካላት ጋር ጭምር ለብሔራዊ ጥቅሞች ስጋት እንደዚሁም ደግሞ አጠቃላይ ለሀገር ሉዓላዊነት ለግዛት አንድነት ጭምር ስጋት ሆነው የመጡበትን ውጥረት አስከትሏል ማለት ነው። ይሄ ውጥረትም አጠቃላይ የሕወሓት ጠባጫሪነት ብለን የምንለውና አጠቃላይ ውጥረቱ እንዳልኩት ከሀገር ጠላቶች ጋር ጭምር አብሮ ወደ መስራትና ተስፋ የነበረውን በፕሪቶሪያ ስምምነት ተስፋ የነበረውን የትግራይን ዜጎች አጠቃላይ የትግራይን ፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታን የማስተካከል ትልም ወደኋላ እድልም እንደዚሁ ወደኋላ የወሰነበት እንቅስቃሴ ላይ ነው ተጠምዶ ያለው ወይም ደግሞ የዛ ማሳያ ነው ብለን ማለት እንችላለን። እንግዲህ ህወሓት በፕሪቶሪያ የፈረመው የሰላም ስምምነት እንግዲህ አንደኛው አወዛጋቢ የሚባሉ ቦታዎች በህገ መንግስቱ ምላሽ እንደሚያገኙ በዛ ላይም ተስማምቶ መፈረሙ ይታወቃል። በሌላ ጎኑ ደግሞ ተፈናቃዮችም ያለምንም ቅድመ ሁኔታ ወደ ያሉበት ወይም ደግሞ ወደ ቋሚ መኖሪያቸው ይመለሳሉ የሚልም ሀሳቦች በስፋት ያሉበትን ሰነድ ጭምር የፈረመውና ግን የህወሓት አሁን ላይ እየሄደበት ያለው አካሄድ በተቃርኖ የተሞላ ስለመሆኑ በቅርቡም እየተመለከተ ነው የምንገኘው። በክልሉና እንደ ሀገር ግን ይሄ የተቃርኖ ጉዞ ሊያመጣ የሚችለው አደጋ ምን አይነት ነው ማለት እንችላለን። የህወሓት ተግባር ከባህሪው እያንጸባረቀ ካላቸው ባህሪዎች አንጻር የሆነን አካል መያዣ አድርጎ ራንስም እንደሚጠይቀው የሆነ የአለዋደል ሰው ይዘው አግተው የሆነ ገንዘብ የሚጠይቁ አይነት ነው። ስለዚህ ይህን ህዝብ ይዘውታል የሚጠይቀው ነገር ደግሞ አለ። ያ ከባህሪው ነው። ከዛ ደግሞ ድረሱ የሚለው አካል ደግሞ አለ። ደብዳቤ ደጋግሞ የሚጽፋቸው አሉ። የከሌ ድረስ፣ የከሌ ድረስ፣ የከሌ ድረስ የሚላቸው፣ ይመልከተው ጉዳዩ የሚላቸው ነገሮች አሉ። ስለዚህ በዚህ ሀገረ መንግስት ህግ መዋቅር ውስጥ ለመፍታትም በጣም እንትን አይደለም ማለት ነው። ግን እንመለስ። ህወሀት አሁን ባለበት ደረጃ ባለው የፕሪቶሪያ ስምምነት ምንድን ነው የሚያዘው? በሀገረ መንግስት ውስጥ ፌዴራል መንግስት ነው። የፌዴራል መንግስቱ ጋር በአንድ ጥላ ውስጥ ያለ ነው። ነገር ግን በተፈጠረው ሁኔታ ያልተገቡ ነገሮች ቀርተው በፊርማው መሰረት ምርጫን ጨምሮ ሌላ የማይገባ አስተዳደር ማቋቋምን ጨምሮ ቀርተው በፌዴራሉ የአስተዳደር ጥላ ስር ሆኖ ነገር ግን ቀጣይ ሂደቶች በፕሪቶሪያ ስምምነት ሆነው ፌዴሬሽን ውስጥ ነው ያለው። አሁን እያደረገ ያለው ግን እንደሆነ አካል ነው እንደተነጠለ ማሳያዎች አሉ። ለምሳሌ በፕሪቶሪያ ስምምነት አርቲክል ሁለት ላይ የተጠቀሰው እንዴትም ሆኖ ነው በዚህ ሀገረ መንግስት ውስጥ ያሉ ለዋላይነትን አርቲክል ሁለት ኤ ላይ የተጠቀሰው ለዋላይነትን፣ ግዛታዊ አንድነትን እና የፌዴራል መንግስቱን አንድነት ማያናጋ ስራ መስራት አለበት፣ በተቃራኒ መስራት የለበት። የፈረመው ይህንን ነው የፈረመው። ስለዚህ ቀይ መስመር እያስመረው ያለው እዚህ ላይ ነው፣ እየሳተ ያለው እዚህ ላይ ነው። ሁለተኛ እንዲሁ ኢ ላይ እዚ አርቲክል ሁለት ኢ ላይ ማክበር ካለበት እንኳን በፌዴራል መንግስቱ ሕገ መንግስት ውስጥ ነው ያለው። ነገር ግን ይህም ካለፈ አደራዳሪው አካል የአፍሪካ ህብረትም የተሳተፉበት ብዙ ወገኖች ዓለም አቀፍ ወገኖች በተለይ አህጉራዊ የሆነ መፍትሄ የተሰጠበት ነው። ስለዚህ ሊከተል የሚገባ ከፌዴራል መንግስቱ ውጭ እንኳ ባለ የአፍሪካ የዴሞክራሲ የምርጫና የአስተዳደር ቻርተር አለ። በሱ መሰረት መጠየቅ ይችላል። አፍሪካውያን የሚመሩበት ቻርተር ነው። ሊጠይቅ ይችላል። ግን እያሻገረ የሚጠይቀው ሌላ ዓለም አቀፍ የሆነ ጣልቃ ገብነትን ይፈልጋል። ጎረቤት ለኢትዮጵያ ለዋላዊ መንግስት ስጋት የሆኑ ሰዎች እንዲገቡ ይፈልጋል። ከዛ ደግሞ የተነሳው ጉዳይ አለ። አሁን የኢዚያም ዜና የሰራው እኛም እያወራንበት ያለው እሱ ደግሞ የሚጥሰው አርቲክል 7 ላይ በተቀመጠው መሰረት ዲ ላይ ሁሉንም የተፈናቀሉ ወገኖችን መመለስ ክልል ይጠበቃል ከፌደራል መንግስት ነው ያለምንም ቅድማ ሁኔታ ሰብአዊ ጉዳይ ነው ይህ ከኢትዮጵያ የሚያለፈ አለም አቀፍ የሰብአዊ መብት ጉዳይም ነው ያንን ሁሉ ነው እየጣሰ እንደ መደራደሪያ ያጁ ላይ ይዞ ይህን ካልሰጣችሁኝ ይሄን አልሰጥም ህዝቡን አላሻግርም ነው እያለ ስለዚህ በእነዚህ ውስጥ እየተጣሰ ያለው የመጀመሪያው በሀገረ መንግስት ውስጥ ያለ ጥላ ስር ያለ ህገ ወጥ ስራ ነው እየተሰራ ያለው ህገ መንግስት ወንጀል ነው ማለት ነው እየተሰራ ያለው ከዛ ባለፈ ደግሞ ቅድሚያ እየሰጠ ያለው ለየትኛው ነው ቅድም የተባለው ነገር ራሴ እንደ ፓርቲ ላለፉት ምናምን ዓመታት የሚታረኩ ታረኮች አሉት ያንን አስቀጥሎ የመሆን የመገተር አንድ ቦታ ለ ከዛ ይልቅ ለህዝቡ አይደለም ህዝቡ ቢሞት ህዝቡ እንትን ቢል የመሸጥና የመነገድ ስራ እየተሰራ ያለው በህዝቡ ነው። ስለዚህ በፌዴራል መንግስት በኩል ተደጋጋሚ የሆነ ነገሮች እንዲስተካከሉ በሆደሰፊነት በሚባል ደረጃ እየተሰሩ ያሉ ስራዎች አሉ። አሁን ምርጫ ነው። ለህዝብ ነው የሚታዘነው ወይስ ለአንድ ለሆኑ ቡድኖች ህልውና ወይም ለወድሙ ወይም አለን ለሚሉት ታሪካዊ ተረክ ሌላም ሌላም ሌላም ለተያያዘ ነገር ህዝቡ የመስዋዕት በግዬ ሆነ ያለ ነው የሚመስለው። ስለዚህ ከዚህ መቆጠብ አንደኛ እያንጀበበ ያለውን አደጋ ያስቆመዋል። እየመጣ ያለው ክፋት ከቀደመ የከፋ ነው የሚሆነው። ስለዚህ ያን ማስቆም ከሌላው። ያ ህዝብ አሁን ምርጫዎችንም እያየን ነው አለ በትግራይ አካባቢ አዳዲስ ፓርቲዎችን እየተመለከትን ነው። አዳዲስ የፖለቲካ ትንፋሽ ያለበት አካባቢ ነው። አዳዲስ የድሮ ሂሳቡን እየገለጸ አዎ፣ ተቃውሞ በተለያዩ ቦታዎች እየተመለከትን ነው። ልታልሉን አችሉም የሚሉ ስለዚህ ያን ድምፅ መስማት ምክንያቱም እየተደራደሩ ያሉት በሰው ህይወት በሰው ደም በሰው እንትን ነውና ያንን ማስቆምና አደብ መግዛት የሚያስፈልግ ይመስላል። እንግዲህ ሕወሓት እየጠየቀ ያለው ከህዝቡ በፊት እኔ ልቅደም የሚል ጥያቄ በተደጋጋሚ እያነሳን ያለው የተፈናቃዮች ወደ ቀያቸው የመመለስን ጥያቄ ህወሓት ከኔ ህልውና መጀመሪያ ካልቀደመ እነሱን አልመልስም የሚል የመጫወቻ ካርድ አድርጎት እየተመለከተን እንገኛለን እና ይሄ እሳቤ ከፖለቲካ አንጻር እንዴት ልንመለከተው እንችላለን? ለህዝብ ቆም ያለው፣ ለህዝብ እታገላለው፣ መሰረታዊ ህዝብ ነው። የህዝቡ ተበድሏል፣ ተጨቁኗል ነው እንግዲህ ህወሓትንም ለትግል ያበቃውና ዛሬ የፖለቲካ ስልጣን ይዞ ላለፉት ዓመታት እንዲቆዩ ያደረገው የህዝብ ጥያቄ ነውና ይህንን የህዝብ ጥያቄ ይዣሉ የሚል አካል እንዲህ አይነት ነገሮችን ሲያነሳ ከፖለቲካ ሀሳቢ አንጻር እንዴት ልንመለከተው እንችላለን? ምንም አይነት ግንኙነት የለውም ብለን መጀመር እንችላለን። ቀደምም አንስተነዋል። ምክንያቱም ህወሓት ሲነሳም ከምስረታው ጀምሮ እንግዲህ ነፃ ውጪ ነኝ ብሎ ሲንቀሳቀስ የነበረ ቡድን እንደሆነ እናውቃለን። ከዛም ማዕከላዊ ስልጣንንም በዛ አካሄድ መጥቶ የተቆጣጠረ አካል ነው። ከማዕከላዊ ስልጣን ሲሄድም ራሱን በራሱ ሲገፋም የነበረውም ሽፋን አሁን የሚንቀሳቀስበት ነው። የህዝቦችን ጥቅም ማዕከል ያደረገ ወይም ደግሞ ለህዝቦች ወገንተኝነት እንታገልለታለው ለሚል ህዝብ እሱን የሚጠቅስ በተግባር ግን መሬት ላይ ያለውን አጠቃላይ በሀገራዊ ሰላም በአንድ ጥላ ውስጥ እርስ በርስ ኢትዮጵያ ህዝቦቿ ለሚያልሙት የጋራ ራዕይ ተገዢ ባለመሆን ያፈገፈገበትንም ሁኔታ የምናየው ነው። ምክንያቱም በመነሻው በጦርነቱ ጊዜም የነበሩ የህወሓት አፈንጋጭ አካሄዶች ለዚህ ለሰላማዊ ለሚባል ህብርን መሰረት ላደረገና በዛ ውስጥ ለሚኖር የአንድነትና የልማት ሀሳብ ራዕይ ተገዢ ያለመሆን ጉዳይ አለው። ስለዚህ ይሄን የሚያሳየን ምንድነው? ለእንደዚህ አይነት ቫሊዎች ከእንደዚህ አይነት ቫሊዎች በተቃራኒ ወይም ደግሞ በተጻራሪ የሚሄደው ማስጠበቅ የሚፈልገው የግል የጥቂቶች የቡድኖች ስብስብ ጥቅም ስላለ ነው። ምክንያቱም የጥቂቶች የጥቅም ፍላጎትን ማስከበር የብዙሀንን ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ተጠቃሚነት ከማረጋገጥ ጋር አብሮ የሚሄድ ሰላምን የብዙዎችን ሰላምን ከማስጠበቅ ጋር አብሮ የሚሄድ እሳቤ ስላይደለም ማለት ነው ከመነሻው ምክንያቱም ሕወሓት እዚህ ጋር በጦርነት ውስጥ አሁን እንኳን ባሉት ከቅርብ ጊዜያት ወዲህ በውስጡ የነበሩ አመራሮች እየሄደበት ያለው አካሄድ ልክ አይደለም በሚል መስመራቸውን የለዩ አመራሮቹ እንኳን ከምስረታው ጀምሮ የሚያውቁት ሲናገሩ እንደምንሰማው ከፍተኛ በሚባል የምዝበራ የሀብት ምዝበራዎች ውስጥ ሕገወጥ የሚባሉ ሰፊ እንቅስቃሴዎች ውስጥ ስሩን ሰዶ ያለ ቡድን አለ ማለት ነው። ስለዚህ ይሄ ቡድን ከነዚህ ኢኮኖሚያዊ ተጠቃሚነቱን ባልተገባ መልኩ ወይም ደግሞ የግሉን ተጠቃሚነት ብቻ ከሚያረጋግጡለት ከህዝብ እሳቤዎች ከህዝበኝነት ወይም ደግሞ ከህዝብ ወገንተኝነት እሳቤዎች በተጻራሪ ያሉ እነዚህ ህገ ወጥ አካሄዶቹ ጋር የሚገጥሙ ስላልሆኑ ከነዚህ እኩይ ከሚባሉ እንቅስቃሴዎቹ ታቀበ ማለት የግል እና የቡድን ጥቅሙን በጥቂቱ ማረጋገጥ የሚችልበት እድል እየመነመነ ስለሆነ አሁንም በሰላማዊ ትግል ሽፋን ምክንያቱም እንደ ድርጅት ስለሆነ እንደ ፓርቲ ሳል በሰላማዊ መንገድ እንደሚንቀሳቀስ ፓርቲ ስለሆነ ራሱን ብዙ ጊዜ ሲገልጽ የምንሰማው በዚህ በኩል፣ ምንም እንኳን ጦርነት ጎሳሚ ሆኖ ለተለያዩ ችግር ጠማቂ እሳቤዎች ቀዳሚ ፊት አውራሪ የሚባል ሚናን እየተጫወተ እንኳን ብናየው ሽፋኑ ያ ስለሆነ አሁንም በዛ ሽፋን የቡድኑን ኢኮኖሚያዊ ተጠቃሚነቱን አገበስባሽነቱን ማስቀጠልና ማራዘም እንጂ ከትግራይ ሕዝብ ጋርም ሆነ በአጠቃላይ ደግሞ ከሌሎች የኢትዮጵያ ሕዝቦች በጋራ ከያዙትም የልማትና አብሮ የመኖር እሳቤ ጋር በፍጹም የማይሄድ ቡድናዊ ጥቅምን የማረጋገጥ ብቻ እሳቤ መገለጫ ነው ማለት እንችላለን። እንግዲህ ከዚህ ቀደምም ደጋግመን ስናነሳው ነበር። የህወሓት እሳቤ ትግራይና ፓርቲው ወይም ደግሞ ህወሓት እንደ ድርጅት አሁን ላይ ህጋዊ እውቅና ስለሌለው እንደ ፓርቲ ልንጠራው ስለማንችል ማለት ነው፣ አንድና ያው ናቸው የሚል እሳቤና ተረኮችን ይዘው የመጣ ከመሆኑ አንጻር ዛሬም እኔ ከሌለው ህዝቡ አይኖርም፣ ወይም ደግሞ በአይኖርም ግድ የለኝም የሚል አይነት እርምጃዎችን እየተራመደ ለመሆኑ አስረጅ ብንጠቅስ አሁን ላይ ያሉት በተለያየ ቦታ በማይመች ሁኔታዎች ከቤት ንብረታቸው ከቀያቸው ርቀው ባልሆነ ባልተገባ ለእነሱ ክብራቸውን ባልጠበቀ ቦታ ላይ እንዲሆኑ ያስገድዳቸው የህወሓት አስተዳደር ለዚህ ማሳያ ሊሆን ይችላል። ሌላኛው ምንድን ነው? ለህዝብ እታገላለው የሚል አካል መጀመሪያ ስራውና ህልውናው የሚመነጨው ከህዝቡ እንደመሆኑ መጠን መጀመሪያ ማስጠበቅ ያለበት ቡድናዊ ጥቅም ወይም ደግሞ የተደራጀበትን እሳቤ ሳይሆን የህዝቡን ፍላጎትና ምቾት ነው ማስጠበቅ መቻል ያለበት እንጂ ምቾት መንሳት የለበትም። ሌላው ህዝቡ አሁን ላይ ይህንን በግልጽ እየተመለከተና እየተቃወመ ለመሆኑ ቀደም ብለን መነሻ ያነሳ ነው። የኢትዮጵያ ዜና አገልግሎት የሰራው ዜና የሽረ እንዳ ስላሴ ተፈናቃዮች ለዚህ ማሳያ መሆን ይችላሉ። ግን መጠየቅ ያለበት ጥያቄ ዛሬም ነገም መጠየቅ ያለበት ጥያቄ ህወሓት ለምንድን ነው ተፈናቃዮቹን ወደ ቀያቸው መመለስ ከህልውናው ጋር አስተሳስሮ እያነሳ ያለው ተብሎ መጠየቅ ያለበት ግን ይመስለኛል። እኔ በእኔ አተያይ ህወሓት የእኔ ደህናነት እውቅና እንደዚሁም ደግሞ እንደማልጠፋ ማረጋገጫ ስጡኝ የሚል ካርድ ከተፈናቃዮቹ ጀርባ ታስሮ ያለ ጥያቄ አድርጌ እመለከተዋሉ እና ግን ይሄ ጥያቄ ግን አሁን ላይ የትግራይ ህዝብ መጠየቅ አለበት። ህወሓት ለምንድን ነው ህልውናውን በእንደዚህ አይነት ነገሮች ላይ የሚመሰረተው የሚል ጥያቄ መነሳት አለበት ብዬ አስባለሁ። ለማንኛውም ይህን ጉዳይ እዚህ ጋ ገታ እናርግና ወደ መጨረሻው ጉዳያችን እንሻገር። ውድ ተመልካቾቻችን እየተመለከታችሁ ያላችሁት አሁንም ሀሳብ ላይ ነው። ሀሳብ ላይ ይቀጥላል። በመጨረሻው ጉዳያችን እንመለሳለን።